ይሄው ልጄ ያዘሽው ትዛዝ። እሺ፣ አመሰግናለሁ። እንዴ አጎት፣ ምን ነው ችግር አለ እንዴ? እኔ እኮ ይሄው በስልኬ ከፍዩታለሁ አሁን። አይ ልጄ፣ መክፈሉንማ ከፍለሽኛል፣ ግን አላቅም ብቻ ስልኬ ላይ ምን አይነት ችግር እንዳለበት። ምን መሰለሽ፣ ከጥቂት ደቂቃ በፊት ላንች ስደውል ሰራልኝ፣ ነገር ግን ለወንድ ልጄ በምደውል ሰዓት አይሰራልኝም። አንድ አመት ሆነኝ፣ ልጄን በስነ ስርዓት እንኳን አናግሬው አላቅም። እሱ ገንዘብ በሚያስፈልገው ሰዓት ይደውላል፣ ይሰራልኛል ከዛ በኋላ ግን እኔ ስደውል በጭራሽ አይሰራም። የሱ ስልክ ምንም ሊገባኝ አልቻለም፣ ምን አይነት ችግር እንዳለበት። ለዚሁ ብዬ ሁለት ጊዜ አዳዲስ ስልክ ገዝቼ ቀይሬ ያለሁ፣ ሆኖም ግን መልሶ ልክ እንደዛው ይሆናል። እኔ ደግሞ ይህን አክል አቅም የለኝም፣ ሁሌ ስልክ የምቀይርበት። እስቲ አጎቴ፣ እኔ የሌሉት ምን አይነት ችግር እንዳለ እስቲ። እንዴ አጎቴ፣ ማነው ይሄ? አዎ እሱ ነው የእኔ ልጅ። ታውቂዋለሽ እንዴ? አይ እኔ ደንገጥ ብዬ የጠየቅሁት በአለባበሱ በጣም ሀብታም ይመስላል ብዬ ነው። እርሶ ደግሞ እቃይ ማድረስ ስራ ነው እየሰሩ ያሉት። የእርሶ ልጅ ደግሞ እንደዚህ ሀብታም ሊገባኝ አልቻለም። እኔ ልጄ እኔ እቃይ ማድረስ ስራ ብሰራም ልጄ ግን እንዲጎልበት አድርጌው አላቅም። አቅሜ የማይችለውን በሙሉ ነው ለእሱ ያደረግኩለት። እንደፈለገ እንዲኖር፣ እንደፈለገ እንዲለብስ የጠየቀኝን በሙሉ አደርግለታለሁ እየተበደርኩም ቢሆን። ነገር ግን ረጅም ጊዜ ሆነኝ እሱን ካናገርኩት። እናም በጣም ፈራው። ቢያንስ እንኳን ዛሬ ባናገረው ዛሬ እሱ የልደቱ በዓል ስለሆነ ዛሬ ባናገረው በጣም እደሰት ነበር። እንኳን ተወለድክ እንኳን ብለው እስቲ ቆይ አንዴ፣ ስልኮትን ልሞክረውና፣ ለዮስቲም ምን አይነት ችግር እንዳለበት ልጆ። በማንስ ነው ሴቫ ያደረጉት ቁጥሩን? ራሁል ራሁል ነው የሚለው። አዎ፣ እውነት ነው ያሉት አይሰራም በእርሶ ስልክ። እስቲ ቆይ ይሄን ቁጥር ደግሞ በራሴ ስልክ እስቲ ልሞክርና ይሎት። ለኔም እየሰራልኝ አይደለም አጎት። በቃ ይመስለኛል፣ የሆነ ችግር አለ። የኔትወርክም ችግር ሊሆን ይችላል። እስቲ በተደጋጋሚ ነው ሞክርሎታለሁ። እናም ስልኩ ከሰራለኝ ስለ እርሶ ጉዳይ ነግረዋለሁ። ለእርሶም ደግሞ ደውዬ ነግሮታለሁ፣ እርሶም እንዲያናግሩት። ምክንያቱም የእርሶ ቁጥር እኔ ጋር ስላለ ደውዬ ነግሮታለ የደረስኩበትን ጉዳይ። እሽ፣ ልጄ፣ በጣም ጥሩ በጣም ነው ማመሰግንሽ። ይኸው አጎት። ራሁል አሁን ኬክ ልቀበል ወደ ውጭ ወጥቻል ነበር። እንዴ እናም በጣም የሚገርም ነገር ገጠመኝ። ባክ፣ ምንድን ነው ምን ተፈጠረ? ኬክ ሊሰጡኝ የመጡት ሰውዬ፣ እሺ፣ በጣም ተጨንቀውና ተረብሸው አየኋቸው። የክፍያው ጉዳይ አስቸግሯቸው ይሆን እንዴ ብዬ እኔም በጣም አሰብኩና ሂሳቡን እኮ ከፍያለሁ ብዬ ልንገራቸው አልኩና ልክ ስነግራቸው፣ እሳቸውም አይ ልጄ፣ ከክፍያው ጋር የተገናኘ ጉዳይ አይደለም አሉኝ። ከዛ ምን የጠየቅኳቸው ታዲያ ምን ሆነው ነው አጎት የተጨነቁት አልኳቸው። ከዛ በኋላ እሳቸው ስለ ወንድ ልጃቸው ጉዳይ ነገሩኝ። አንተ ምን ይመስላል እስቲ ራሁል ንገረኝ። እኔ የልጃቸውን ቁጥር ከእሳቸው ወስጄ ልክ ስደውልለት ሰራልኝ። በእሳቸው ስልክ ስደውልለት ግን አይሰራም ስልኩ። ምን ምን አድርጎ ነው ቆየ። እሳቸው ልጅ እሳቸው እንዳሉት አንድ አመት ሆነኝ መጨነቅ ከጀመርኩ አሉ። ለሌላ ለማንኛውም ሰው ስደውል ይሰራልኛል፣ ነገር ግን ለልጄ በምደውል ሰዓት አይሰራልኝም አሉኝ። እኔም እኮ እንደውም ተቀብዬ ሞከርኩ ምናልባት ስልካቸው ላይ ችግር ካለ ብዬ በራሴ ስልክ ስሞክር ሰራ። ነገር ግን በሳቸው ስልክ በምሞክር ሰዓት ግን ምንም ሊሰራልኝ አልቻለም።